ብልጽግና ፓርቲ ዋናው ጽህፈት ቤት ዋናው ጽህፈት ቤት ለዚህ ለአፋር ክልል ሚዲያ አርሚና የሚዲያና ኮሚኒኬሽን ባለሙያዎች በዚህ ሰዓት ጊዜው የሚጠይቀውን የስኪል እንዲታጠቁ በእውቀት ደረጃ እንዲዳብሩ ራሳቸውን ችለው ጠንክሮ እንዲሄዱ ካለው ፍላጎት አንጻር በራሱ አስቦ ከኛ ጋር መጥቶ ይህን ስልጠና በመስጠቱ በራሴና በክልሉ መንግስት ስም ምስጋና ለማቅረብ ፈልጋለሁ። ይህን ስልጠና ከወረዳ ጀምሮ ለተወጣጡ የሚዲያና ኮሚኒኬሽን አመራር፣ የዞን የሚዲያና ኮሚኒኬሽን አመራር፣ እንዲሁም የጠቅላላ በክልላችን ውስጥ የሚገኙ የሚዲያ አርሚዎቻችን የተሳተፉበት የነበረውን የኮሚኒኬሽን ጋፕ፣ የስኪል ጋፕ በአርሚዎቻችን በኩል በሚዲያ አመራሮቻችን፣ በኮሚኒኬሽን አመራሮቻችን በኩል የነበሩትን የስኪል ጋፖች ይሞላል ተብሎ የተዘጋጀ የካፓሲቲ ቢልዲንግ ስልጠና ነው። በጣም አሪፍ ስልጠና ነው። በተለይ ለዚህ ለስፔሲፊካሊ ለሚዲያና ለኮሚኒኬሽን አመራሮች እጅግ በጣም አስፈላጊ ጊዜውን የጠበቀ በተለይ ከፖለቲካል ኮሚኒኬሽን ጋር በተያያዘ ከአልጎሪዝም ጋር በተያያዘ የቀውስ ጊዜ ኮሚኒኬሽን ጋር በተያያዘ ከአልጎሪዝም ጋር በተያያዘ በአርሚዎቻችን እንዲሁም በሚዲያና ኮሚኒኬሽን አመራሮቻችን በኩል የነበሩትን ጋፕ ይዘጋሉ ይዘጋል ተብሎ የሚታሰብ ስልጠና ነው። ክልላችን የተሻለ አንጻራዊ ሰላም አለበት ተብሎ የሚታሰብ ክልል ነው። በዛ ላይ ደግሞ ምቹ የሆነ የኢንቨስትመንት መሬት፣ የእርሻ መሬቶች፣ የቱሪዝም ቦታዎች የተለያዩ የሚጎበኙ በዓለም አቀፍ ደረጃ እውቅና ያላቸው ቦታዎች መገኛ ነው። የሰው ልጅ መገኛ ነው፣ የሉሲ ምድር ነው ተብሎ የሚታሰብ ሪጅን ነው። ከዚህ ስሞች ጋር በተያያዘ ይህን ክልል ለማየት ከዓለም ከብዙ ቦታዎች ሰዎች እንዲመጡ የሚዲያ ስራ ወሳኝ ነው። ትልቅ ስራ ነው፣ የሚዲያ ስራ ይፈልጋል። እነዛን የቱሪዝም ቦታዎች የማስተዋወቅ ስራ ያሉትን ኦፖርቹኒቲዎች ለዓለም ህዝብ፣ ለማስተዋወቅ ለሀገራችን ህዝቦች ለማስተዋወቅ ሰዎች ክልላችንን አውቀው ያለውን የሰላም ነባራዊ ሁኔታውን እንደዛው ግልጽ በማድረግ ሰዎች ወደው እና ፈቅደው ክልላችን መጥተው በኢንቨስትመንት በኩል ኢንቨስቲ አድርገው እንዲሰሩ በቱሪዝም በኩል መጥተው እንዲዝናኑ የተለያዩ ክልላችን ውስጥ የሚገኙትን ኦፖርቹኒቲዎች እንዲጠቀሙ ከማድረግ አንጻር አርሚያችን ከዚህ በፊት የጀመራቸው ስራዎች አሉ። አሁን ከዛ በተሻለ ደግሞ የማስተዋወቁን ስራ ሰርቶ የተለያዩ የኢንቨስትመንት አማራጮችን አሳይቶ ክልላችን በቱሪዝም ዘርፍ በተለይ በኢንቨስትመንቱም ዘርፍ ጥሩ የሆነ እድገት እንዲያመጣ የራሱን አስተዋጽኦ ያበረክታል ብዬ አስባለሁ። እዚህ ስልጠና ያገኘናቸው ናቸው ዘርፈ ብዙ። እዚህ በቅድሚያ ተሳታፊ በመሆኔ በጣም ደስ ብሎኛል። ምክንያቱም ተበታትኖ የነበረው የዲጂታል አርሚያችን ተታተሙ የነበረው የዲጂታል አርሚ ባንድ ላይ መሰብሰብ ባንድ ላይ ተሰብስቦ፣ ይሄ አሁን ሰፊ ስልጠና የወሰደው በተማሩ ጥሩ እውቀት ባላቸው ባለሙያዎች፣ መምህራኖች በአጭር ጊዜ ይሄን የመሰለ ስልጠና የወሰደው ዲጂታል አርሚ ተሰማርቶ ወደ ሜዳ በሚወርድበት ሰዓት ላይ ይሄ አሁን ተሰፋፍቶ ያለው የውሸት ዜና የውሸት አሉባልታዎችን እንዴት ማስወገድ እንደሚችል እንዴት መታገል እንደሚችል የተማርንበት ስልጠና ነበረ። ፕላስ እንደገና ደግሞ በአሁኑ ሰዓት ያለንበት ሁኔታ እንደምናውቀው ሚዲያ ላይ የተሳሳቱ መረጃዎችን፣ ፎልስ እንትኖችን፣ ሰውን ለማወናበድ ሰው የሌለበትን ነገር ላይ ለመጫር ተገደለ ያልሞተውን ሰው ተገደለ ብሎ ሚዲያ ላይ ማቅረብ ያልሆነውን ነገር ፌክ ኒውሶች በበዛበት ሰዓት ላይ አሁን የወሰድነው ትምህርት ይህን ነገር እንዴት ማጋለጥ እንዳለብን ከዚህ ከወጣም በኋላ ማህበረሰቡ ላይ እንዴት መስራት እንዳለብን እንዳታ አይነት ፌክ ኒውሶችን እንዴት መታገል እንዳለብን ያወቅንበት ምስጢር ነበረ። ሁለተኛ እንደገና ደግሞ እኛ እንደ ዲጂታል አርሚ ደግሞ የሚጠበቅብን ስንል ማህበረሰቡ ላይ ክልላችን ላይም ብልጽግና ፓርቲ ከመጣ በኋላ ጀምሮ ከለውጥ በኋላ ከለውጥ ማግስት በኋላ በፕሬዝዳንታችን ሐጂ አወል አርባ አቅጣጫ መሰረት ከብልጽግና ፓርቲ ጋር የተለያዩ ልማቶችን የተሰሩ አሉ። አይበቅልበትም፣ መሬታችሁ አይታረስበትም፣ ምንም ነገር አይደረግበትም፣ እናንተ ተረጂ ብቻ ናችሁ ስንባል የነበርን ክልሎች ነበርን። አሁን ግን ያ ሁሉ ትርክት ዜሮ ቀርቶ በአሁኑ ሰዓት ላይ ሜዳ ላይ የሚታይ የሚነበ የሚጨበጥ እውነት የታየበት ሰዓት ነበረ። በተለያዩ አዝርቶች ስንዴ፣ ማንጎ፣ አቮካዶ ብዙ አይነት ነገሮች አሁን ሚዲያ ላይ እያፈስን ያለ ነው። ይሄን ነገር ደግሞ ውሸት ነው ሲል የነበረው አይበቅልበትም ስንባል የነበረውን ነገር እንዴት ሚዲያ ላይ ማውጣት እንዳለብን ፕላስ እንደገና ክልላችን የብዙ የቱሪስት መስህቦች አካል ነች። ይሄ ቱሪስት መስህቦች ብዙ መጎብኘት ያለባቸው ቅርሶች ናቸው። አፋር ኤርታ አሌ፣ እነዳሉል እና አለሎባት ብዙ አይነት ሊጎበኙ የሚገቡ ነገሮች እነዛን ሚዲያ ላይ አውጥተን ማህረስ ክልላችን ማስተዋወቅ ስራ ላይ እንደምንሰራ አራት መቶ ምናምን በላይ ያለ የዲጂታል አርሚ አሁን ይህን ስልጠና ወስዶ ሜዳ ላይ ሲወርድ ምን ያህል ፖዘቲቭ ምን ያህል ጥሩ ጠንካራ እውነታን የያዘ መረጃ ለህብረተሰብ ማቅረብ ስራ ላይ እንደምንሰራ ነው። በዚህ እንትን የምለው አሁንም ጠንክረን እንደምንሰራ እንትላሉ። በጣም ደስተኛ ነን። በስልጠናው በጣም ደስ ብሎናል። ይሄ አይነት እድል ደግሞ እኛም ደግሞ ከታቻችን ከዲጂታል አይኖች ከኛ በታች ያሉትን ደግሞ እዚህ የወሰድነውን ስልጠና ወርደን ለነሱ እናሳያለን። እውነታውን ለህብረተሰብ እናወርዳለን። የተሰሩ ስራቸውን ደግሞ ህብረተሰባችን እናስተዋውቃለን። የሚል ግምታ ሶስት ቃል ነ እየወሰድናቻ የነበርነው ስልጠና በጣም ጥሩ አቅም ግንባታ ስልጠና ነው የወሰድነው። ይሄን ስልጠና ደግሞ እዚህ ማቆም ብቻ ሳይሆን እኛ ደሞ ስልጠና የወሰድነው ወደ ታች ድረስ እያወረድ ለአባላቶቻችን በደንብ አድርገን የማስታወቅ ስራ እንሰራለን። ይሄ ትልቅ ትልቅ ስልጠና የወሰድነው ከዚህ ያገኘነው እንዴት ቪዲዮዎቹን ለህብረተሰቡ እውነቱን ድረ እውነቱን ለማዳረስ እንዴት ቪዲዮዎቹን ራሱ እንዴት እንደምንለቅ ሚዲያ ላይ ያ ሁሉ እዚህ ጋር በደንብ ተደርጎ ነው ይተብራራል በየእንትኑ ላይ ለህብረተሰቡ ማዳረስ ያለብን ምንድን ነው? ለህብረተሰቡ እውነቱን ማዳረስ አለብን። የሆነ ሰው ሐሰተኛ መረጃ ቢያወጣ እንኳን እኛ የብልጽግና አባል ዲጂታል ሚዲያ አርሚ አባል ሆነን ዝም ማለት እንደሌለብን እውነቱን ለህብረተሰቡ ማዳረስ እንዳለብን እዚህ ጋር የተረዳነው ነገር። ለምን ህብረተሰቡ ቶሎ ላይነቃ ይችላል። እኛ ቶሎ ብለን ሁለት እርምጃ ከህብረተሰቡ መቅደም አለብን። ለምን እንደ ብልጽግና አባልም እንደ አመራርም ሆነን ይሄን ነገር ለማህበረሰባችን ቅድሚያ ማዳረስ የኛ ስራ ነው፣ ኃላፊነት ነው። ይሄ ማለት የሁላችንም ድርሻ ነው። እዚህ ጋር የወሰደ 400 ምናምን የሚሆኑ 440 የሚሆኑ ወጣቶች ነው እዚህ ስልጠና የወሰዱት። ይሄን ስልጠና በዚህ ብቻ ማቆም ሳይሆን ወደ ታች ወርደን ለአባላቶቹም ለሚዲያ አርሚ አባላቶቹም እንዲሁም ለብልጽግና ፓርቲ አባላቶቻችን በደንብ አርገን ግልጽ አድርገን በደንብ አርገን ወደ ታች ድረስ መስራት እንዳለብን ነው እዚህ የተረዳሁት። ሚዲያ ላይ ደግሞ ለብልጽግና ሁላችንም ቆመን ነው እንደ ሰራዊት መስራት እንዳለብን ነው እዛጋ የተረዳሁት። ለምን አርበኝነት ሲባል ደግሞ በጦርነት ብቻ እንዳልሆነ የሚዲያም አርበኛ መሆን እንዳለብንም ነው ጭምር ነው እዚህ የተረዳ ነው። የሚዲያ አርበኝነት ትክክለኛ ነገር ብልጽግና ፓርቲ የሰራውን ስራዎቹን ማድረስ ለህብረተሰቡ ለህብረተሰቡ ትክክለኛውን መረጃ ማድረስ። ይሄ የብልጽግና ስራ በየ አሁን በእኛ ክልል ደረጃ ላይ ድሮ አፋር ወደ ኋላ ቀር ክልል ነው ምንም አይነት ልማት አይሰራበትም ተብሎ በታሪክ ህብረተሰቡን እንትን ያሉ በዘመን ነበረ፣ በኢህአዲግ ክፍለ ዘመን። አሁን ደግሞ ብልፅግና ፓርቲ ሲመጣ እኛ ከጨለማ ወደ ብርሃን የወጣነው በብልፅግና ፓርቲ ነው። ይሄ ማለት ልማት ስራ ለምሳሌ፣ ስንዴ በአፋር ክልል አይበቅልም ይባል ነበረ። ያንን ታሪክ ግን ትርቅቱን ቀይረን አለኝ። ይሄ ነጥራ ትርቅት ነበረ። እኛ ደግሞ አሁን ዛሬ በብልፅግና ፓርቲ ወደ ገዢ ትርቅት መተን በፕሬዝዳንታችን ሀጀ ወለ አርባ አማካኝነት መርነትና በብልፅግና ፓርቲ መርነት ዛሬ እኛ ልማቱን ወደ ትርክቱን ወደ ልማት ቀይረን ወደ ግዢ ትርክት አምጥተናል። ስንዴ በዚህ በኩል ሰሜን በኩል ጦርነት እያለብን ይሄን ያ ማለት ለችግሩ ተንበርካኪ አለመሆን ነው የሚያሳየው። በዚህ በኩል ጦርነት ይዘን በዚህ በኩል ስንዴ ኤክስፖርት አደርጋለሁ አለ ክቡር ጠቅላይ ሚኒስትር፣ ያንን ተግባራዊ አደረገ። ኤክስፖርት አደረግን። በዛ ሰዓት ውስጥ ብልጽግና የገባውን ቃል የሚፈጽምበት ነው። ይሄ ሁሉ የሚያሳየው፣ ይሄ ሁሉ ስራ ሚዲያ ላይ ማስታወቅ የኛ ድርሻ ነው። እንደ ብልጽግና ፓርቲ አባልም ሆኖ አመራርም ሆኖ የተሰሩ የልማት ስራዎችን በደንብ አድርጎ ሚዲያ ላይ ማሳወቅ የብልጽግና ፓርቲ አባል ሆነን ዝም ማለት ሳይሆን እንደዚህ አይነት ስራዎችን ማክሸፍ በሚዲያ ለህብረተሰቡ ትክክለኛውን ስራ ማድረስ ይሄ የኛ ስራ ነው። ብልጽግና ፓርቲ ሲሰራ እስከ ታች ድረስ ወርዶ ነው እየሰራ ያለው ህብረተሰቡ ላይ የእኛ ህብረተሰብ አሁን አፋሮች ታች ወርዳችሁ ብትጠይቁ ቀበሌ ላይ እንኳን ስለ ብልጽግና ፓርቲ ያለው አመለካከት በጣም ጥሩ አመለካከት አላቸው። ብልጽግና ፓርቲ ማለት እኔ ነኝ ይላል። አፋ እንደዚህ ነው። ሁሉም ኢትዮጵያ ዜጋ ለብልጽግና መቆረቆር ያለበት፣ ከብልጽግና ጎን ቁመን ሁላችንም የበለጸገች ኢትዮጵያን እናድርጋት። የድህረ እውነት ዘመንን በእውነትና በእውቀትና በእውነት በመሻገር ሁለንተናዊ ብልጽግናን እናረጋግጣለን በሚል መሪ ቃል ሚዲያ ስለ ሚዲያ ምንነትና የኛ እንቅስቃሴ ያለውን እውነታን የማስገንዘብ ሁኔታዎች በጣም ሰፊ ገለጻዎች ሲደረጉበት የነበርንበት ሁኔታና በጣም እጅጉን አስደሳችና አስፈላጊም ወቅታዊ የሆነ አጀንዳም ነው እንደ ሀገር። ኦሬዲ ድህረ እውነት ዘመን ምን እንደሆነ አሁን ያለንበት የዓለም እውነታ ምን እንደሆነ የተረዳንበት ሁኔታ ነው የነበረው። ኦረዲ ዓለም በሚዲያ እየተመራች ያላችበት ያለችበት ሁኔታ እና ሚዲያው ደግሞ ራሱ የፈለገውን ልቅ የሆነ የሚዲያ አጠቃቀም፣ በተለይ ማህበራዊ ሚዲያው ሁሉም የሚዲያ በግለሰብ ደረጃ የሚዲያ ባለቤት የሆነበት ዘመን ላይ እንዳለን እና ይህንንም ደግሞ ካልተገራ በተቻለ መጠን ደግሞ እንደ ፓርቲም በተደራጀ መልኩ ምን እየሰራን እንደሆነ ምን አይነት ተጨባጭ የሆኑ ለውቶች እና ተግባራቶች እየተገኙ እንደሆነ ከማስገንዘብ ጋር ያለውን ወስንነት ለማየት የቻልንበት ሁኔታ የነበረ እና እንደዚሁም ደግሞ ምን አይነት ስራዎች ከውጭ ምንም ቀንም ማታም ሳይተኛ እየተሰራብን ፓርቲውን ለማዳከምም ሆነ ኦልሬዲ እየተሰሩ ያሉ ትላልቅ ስራዎችን ለመሸፈንና እንዳይታዩ እንዳይሰሙ ለማድረግ እየተደረጉ ያሉ እንቅስቃሴዎችን በአግባቡ የተገነዘብንበት ስልጠና ነው ማለት ይችላለሁኝ። አሁን ረዲ እንደ ወጣትና እንደ ፓርቲ ደጋፊነታችን ከእኛ ምን ይጠበቃል ወደሚለው በምንሄድበት ጊዜ ረ አንደኛ ማህበረሰባችንን መጠበቅ ግዴታችን ያለ ነው። ማህበረሰባችን ጋር እየደረሱ ያሉ ጃንክ የሆኑ ኢንፎርሜሽኖች በምን አይነት መንገድ መግታትና ትክክለኛውን መረጃ እንዲያገኝ ኦልሬዲ ከሚኒስትሪ ሚዲያው ጎን ለጎን ወጣቱ የኮሚኒኬሽን አካላት ምን መስራት እንዳለብን በደንብ ተገንዝበናል። ማህበረሰባችንን መጠበቅ አለብን። ማህበረሰባችንን ፓርቲያችን እየሰራ ያሉ ትላልቅ ስራዎችን ኦሬዲ እንደ ሀገር እየተሰሩ ያሉ በጣም ትላልቅ ለውጦች አሉ። የሚቆጠሩ፣ የሚዳሰሱ እውነታዎች አሁን አፋር ነው ያለነው። ኦሬዲ አፋርን እንደ ምሳሌ መውሰድ ብንችል አዋሽ የተፋሰስ አካባቢ ወያኔ ዛፍ ብቻ የሚመቅልበት የነበረ ሁኔታ ነው ያለው። ኦሬዲ ከለማም ከአዋሽ ዳርቻና ሂደቶች አካባቢዎች ለሱካር አገዳ ተው የአፋር መሬት ረዲ ስኳር ወይ ጥጥ ነው ሊያበቅል የሚችለው ከዚህ ውጭ ሊያበቅል የሚችል ነገር የለም የሚባልበት ሁኔታ እና አብዛኛው መሬቶች ጾም እያደሩ የነበሩበት ሁኔታ ነው የነበረው ባለፉት ጊዜያቶች። ዛሬ ጤፍ በጣም በስፋት እየተዘራበት ያለበት ሁኔታ ረዲ ስንዴ በምርጥ ዘርነት ደረጃ እየተመረተበት በስፋት እየተመረተበት ያለበት ሁኔታ ነው ያለው። ከቱሪዝም አንጻር በምናይበትም ጊዜ ደግሞ ያልተዳሰሱ በጣም ብዙ ኢቭን ከዚህ ከሰመራ አለሎበት የሚባል በጣም በቅርብ ኪሎ ሜትር 10 በማይሞላ ኪሎ ሜትር ውስጥ በጣም ሊያስደንቅ የሚችል መልክዓ ምድርና ተፈጥሮ ያለበት ሁኔታ ነው ያለው። ኤርታሌ ያለን ነን፣ ዳሎል አለ። በጣም የተለያዩ ልንጠቀምበት የምንችላቸው ሁኔታዎች አሉ። ከዛ ደግሞ ለየት የሚያደርገን ምንድን ነው በምንልበት ጊዜ ኦልሬዲ ቀንም ማታም 24 ሰዓት ያለ ምንም ሰላም ስጋት ማንም ሊንቀሳቀስበት የሚችል ክልል መሆኑ ቀንም ማታም ሰርተን ያለውን እውነት ለማህበረሰባችንን አስገንዝበን ማህበረሰቡን ከጎናችን ከፓርቲያችን ከታላቅ ራዕይ ባለቤት መደመር ነው። እኛም ፍልስፍናችንም የምንከተለው መንገዳችንም መደመር ነው። ማህበረሰባችንን ደምረን ያለንን ሀብት ተጠቅመን እውቀትም ጉልበትም ሰብስበን የተሻለ ውጤት ላይ በትክክል ለመድረስ እንችላለን ብዬ አምናለሁ። ሰልጠና ብሱ ተከታታይ የተከታተለ ነው። ሶስት ቀን የተከታተለ ነው። ሰልጠና በጣም ሀሪፍ እና አስተማሪ ብዬ ወስደዋለሁኝ። ማለት አሁን አራት መቶ ሰው በላይ ተሰልጥኖ ህብረተሰብ ጋር ወርዶ እንደዚህ ከአራት መቶ በላይ እንኳን አራት መቶ ከአራት መቶ ሺህ በላይ ሰው ያስተምራል ብዬ የሚገምተው ሰልጠና ብዬ ነው። ማለት ከዚህ ሰልጠኞች የሚጠብቀው ማፍጠርና ማፍጠን ነው። እኛ አሁን ከዚህ ሰልጠና ወስደን በአግባብ ወስደን ህዝብ ደን ዘንድ ወርዶ እውነት ላይ የተኮረ ሰልጠና ህዝብ እስከ ከተማ እስከ ወረዳ ድረስ ወርደን ህብረተሰብ ላይ በቲክቶክ ቲክቶክ የሌለበት በሰብ ሰባ ደረጃ በሌላ ወይት ይግልጽ ወይት ይምቦን አውርደን ወስደን ግለሰብ ጋር ትሩ ኃይል ሰራዊት ማለት አሁን ላይ ጥሩ ቶክሲንና ጥሩ ስራ መስራት የሚችል ኃይል ብዬ ነው ማኑ። ማለት እንደ ምሳሌ ነው ማነሳ። ምንድን ነው አፋር ህዝብ አሁን ያለበት ደረጃ እና የነበረው ራሱ ይታወቃል። ማለት ይታወቃል ስልህ ድሮ የነበረው ሬዲዮ እና አንዳንዴ ከተሞች እና ክልል ከተሞች ቲቪ ብቻ ነው። አሁን ግን አልሐምዱሊላህ ተመስገን ያለው ደረጃ ምንድን ነው ፌስቡክ፣ ቴሌግራም፣ ዋትሳፕ ቲክቶክ አብዛኞቹ የምንጠቀመው እንትኖች ዳታዎች በጥሩና አስተማሪ ሆኖ ከወሰደ ነው ጥሩ ነገር ያስተምረናል ብዬ ነው ማስቡ። እኛ ራሱን ተምረን እዚጋ ትትን መህር ሳይሆን ወርዶ ህብረተሰቡ ራሳችን አሁን የተማረነው በጥሩ ሁኔታ ከተጠቀመንበት ማለት ነው ራሱ ትልቅ ደረጃ ላይ እንደምንደርስ ተስፋ አድርጋለሁ። አንድ ላይ ተደራጅቶ ከሰራ ጸጋዎችን በዓለም ደረጃ ማስተዋወቅ የምንችልበት ችሎታና ምሁሮን አለ። ብዙ ምሁራት አለ። አፋር ያልተዘመረላት ብዙ ምሁሮት ስላሉ ሰተን ለዋውጠን ሀገራችን አሁን የሄደው የሲማችን ጥሩ ሲማችን የክልላችን ፕሬዝደንት ሃጂ አወል አቶ ክቡር ሃጂ አወል አርባና ጠቅላይ ሚኒስትራችን የሰጡን ደረጃ ከአላህ ቤታችን እነሱ የሰጡን ደረጃ ተቀብለን እኛ አፋሮች የራሳችን ህልምና ጠብቀን የራሳችን ጸጋና ሀብት የምንተዋወቀበት እድልና ጊዜ ስላለን ከአሁኑ ጀምረን ወደ ኋላ እንዳንጓተት ነው መልእክት።